አማራ ክልል የተካሄደ ባለ ውጊያ ድሎች እየጨመሩና አገዛዙ እየተሸነፈና እየተቀጠቀጠ እንደሆነ መረጃዎች ያሳያሉ። ይህም በጎንደር ቀጠና እርቁ ከተበሰረ መንግስት ጀምሮ ሁለቱ ህዞች በጋራ ባካሄዳቸው ወደ ውጊያዎች አመርቂ ድሎችን እያስመዘግቡ መሆናቸው ታወቀ። በአርበኛ ሀብት ውልድ የሚመራው በአማራ ፋኖ ቢሆን በላይ ዘለቀ በአርበኛ በላይ የሚመራው በአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝብ በጋራ በመሆን በማክሰኝ ከተማ በሶስት አቅጣጫ በከፈቱ ጥቃት በርካታ ቁጥር ያላቸው የጻር አማራው ብልጽግና ቡድን ወታደሮችን ሙትና ቁስለኛ መሆናቸው ታውቋል። መረጃውን ደኋላ በዝርዝር እንመለከተዋለን። አማራ በራሱ ብር ራሱን ይገድዳል። የዳንግላ ከተማን ማህበረሰብ የድሮ ተስኳች መግዣ ልጆቻችሁን ለምንገድሉበት ጥይት መግዣ ልጆቻችሁን ለሚገድሉን አድማ ብተና ተና ሚሊሻና ፖሊስ አበልና ደሞዝ የምንከፍለው ብር የለንም፣ ያልሰራችሁበትን ዓመታዊ ግብር ክፈሉ በማለት የከተማውን ማህበረሰብ በማሰር ለታስረበትም ክፍያ በማስከፈል ማዋከብና ድብደባ እየተፈጸመባቸው እንደሚገኝ የከተማው ማህበረሰብ መረጃውን አድርሰውናል። ተጨማሪ መረጃ ያለን በኋላ መለከተዋለን። በሌላ መረጃም የደገው ማህበረ ክፍለ ጦር ከ6 ወራት በላይ ኮማንዶ ስልጠና ሲወስዱ የነበሩ ልዩ የኮማንዶ አባላቶችን በርካታ ህዝብ በተገኘበት መድረክ አስመረቀ። የአማራ ፋኖ ቢራኤል ምስራቅ አማራ ቀጠና ሚኒሊክ የተደገው መብረቅ ክፍለጦር ከስድስት ወራቶች በላይ ልዩ ልዩ የኮማንዶ ስልጠና የሰጣቸው ቀዩ ልዩ ኮማንዶዎችን በድምቀት አስመርቋል። መረጃውን ይዘኗል፣ በስፋት እንመለከተዋለን። ባለፉት ሶስት ቀናት የመከላከያ መረጃ ድህነት አገልግሎትና የብሔራዊ መረጃ ድህነት አገልግሎት ኛ ኃላፊዎች ስብሰባ መረጋቸውን የወታደራዊ ምንጮች ገለጹ። የመከላከያ መረጃ ድህነት አገልግሎትና የብሔራዊ መረጃ ድህነት አገልግሎት ኛ ኃላፊዎች ባደረጉት ስብሰባ በርካታ አጀንዳዎች ላይ እንደተወያዩ የገለጹ ሲሆን ሁለቱ ጉዳዮች ላይ ውሳኔ እንዳሳለፉ የወታደራዊ ምንጮች ገልጸዋል። ዝርዝር መረጃ እንመለከተዋለን። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ እንኳን ወደ ቻናላችን በደህና መጡ። ስለ ተከታተሉና ስለመረጡን ከልብ ያመስግን። በመቀጠልም ባርስቶ ያደመጣችሁ መረጃዎችና የዕለቱን የተመራረጡና አንገብጋቢ መረጃዎችን በዝርዝር እንመለከታለን። አብራችሁን ቆዩ። ከእኛ ጋርም ስትቆዩ ቻናሉን ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ በትህትና እንጠይቃለን። በጎንደር ቀጠና እርቁ ከተበሰረ ማግስት ጀምሮ ሁለቱ ዞች በጋራ ባካሄዳቸው ወደ ውጊያዎች አመርቂ ድሎችን እያስመዘገቡ መሆናቸው ታወቀ። በአርበኛ ሀብቴ ወልዴ የሚመራው በአማራ ፋኖ ብሔራዊ በላይ ዘለቀ እዝና በአርበኛ ደረጃ በላይ የሚመራው በአማራ ፋኖ ዙባይ ድርጅት ጎንደር ጠቅላይ ግዛት እዝ በጋራ በሞት በማክሰኝ ከተማ በሶስት አቅጣጫ በከፈቱት ጥቃት በርካታ ቁጥር ያላቸው የጸረ አማራው ብልጽግና ቡድን ወታደሮችን ሙትና ቁስለኛ መሆናቸው ታውቋል። መብረቀ እርምጃ ነው በተባለው በዚህ ውጊያ የፋኖ ኃይል ወደ ከተማ ሰርጎ በመግባት የጠላት ብልጽግና ወታደራዊ ካምፖችን ማውደም የቻለ ሲሆን፣ በተመሳሳይ የጠላት ኃይል የሚይዘው የሚጨብጠው አጥቶ ድንብርብር ወጥቶ መዋሉን ሚዲያችን ማውረጃ ምንጮቹ ለማረጋገጥ ችሏል። በተመሳሳይ ሁለቱ ግዙፍ ዞች በጋራ በመሆን በምራብ በለሳ አባያና ድርቃ እንዲሁም ልደታ በተባሉት አካባቢዎች ላይ በወሰዱት እርምጃ በርካታ ቁጥር ያላቸው የአገዛዝ ወታደሮችን መደምሰስም ችለዋል። በአማራ ፋኖ በላይ ዘለቀት ዳግማ የቴድሮስ ኮር ስር ከሚገኙት ከጎንደር የብቃሻው ክፍለ ጦርና ከጥቁር አምስሳ ክፍለ ጦር የተውጣጡ አህዶች እንዲሁም በአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዝ ክፍለ ጦሮች በጋራ በመሆን ትናንትና ከረፋ አዱ ጀምሮ እስካመሻሹ በምራብ በለሳ አባያ ድርቃና ልደታ በተባሉ አካባቢዎች ላይ በወሰዱት እርምጃ በርካታ ቁጥር ያላቸው የጸረ አማራው ብልጽግና ቡድን ወንበር አስጠባቂ ወታደሮች መገደላቸውን ጣቢያችን ከሁለቱም ዞች ያገኘው መረጃ ያመላክታል። ጣና ልዩ ማጥቃት በተደረገበት በዚህ ውጊያ አገዛዙ የሚመካባቸው ወታደሮቹ ጥቃቱን መቋቋም ከብዷቸው ሙትና ቅስለኛ ከመሆን የተረፉት ወደ አርባያ በለሳ መንፈርጠጣቸው ታውቋል። እነዚህኛው ሁለት ዞች በጋር በመሆን ከቀናት በፊት በማዕከላዊ ጎንደር አለፋ ወረዳና በምዕራብ ጎንደር ቋራ ወረዳ በወሰዱት ጠንካራ እርምጃ ከስልሳ በላይ ያገዛዙ ወታደሮች ሲገደሉ ከአርባ ስምንት በላይ የሚሆኑ ደግሞ ስለመቁሰላቸው መረጃዎች ወጥተው ነበር። በማዕከላዊ ጎንደር አለፋ ወረዳና በምዕራብ ጎንደር ቋራ ወረዳ በተደረገው ውጊያ በበላይ ዘለቀ ህዝብ በኩል ከመይሰው ካሳኮር ቋራ በአማራ ሚዲያ ክፍለ ጦርና በጎንደር ጠቅላይ ግዛት ህዝብ በኩል ደግሞ በቅጽል ስሙ አባ ቆስቁስ በመባል በሚጠራው በአርበኛ ክንዱ የተመራው የፋኖ ኃይል ግራና ቀኝ በመጣመር በደልጎ ከተማ የመሸገው የጠላት ሰራዊትን ዶጋ መድፋ ማድረግ ችለዋል። በዚህ ውጊያ ከስልሳ በላይ የአገዛዙ ወታደሮች ሲገደሉ ከ48 በላይ የሚሆኑ ደግሞ መቁሰላቸው ተረጋግጧል። በጎንደር ቀጠና በአርበኛ ሀብት ወልድ የሚመራው በአማራ ፋኖ ቢራይል አርበኛ በላይ ዘለቀ ዝ ና በአርበኛ ደረጃ በላይ የሚመራው በአማራ ፋኖ ህዝብ ድርጅት ጎንደር ጠቅላይ ግዛት ከበርካታ ቀናት ውይይትና ንግግር በኋላ በአማራ ህዝብ ላይ ተደቀነው የሁሉን አደጋ ለመመከት የሚያስችል ልባዊና ወንድማዊ እርቅ መፈጸማቸው ይታወሳል። ከባድ አደረጃጆች ላለፉት ሁለት ዓመታት በውጭና በወሰሩ ውገቦች በእጅጉ ሲፈተኑ ቆይ ሲሆን የጠላትን እጆች በመቁረጥ ከጥቅምት አራት 2018 ዓ.ም ጀምሮ ታላቅ የምስራች ካሰሙ በኋላ በጋራ በመሆን በጠላት ላይ ያንን መራርና ኃይል ክንዳቸውን ያለራራ እያሳረፉ ይገኛሉ። በሌላ መረጃም የአማራ ሕዝብ የሕልውና ተጋድሎ በይፋ ከተጀመረ ድፍን ሁለት ዓመታት አልፎ በጀግና ልጆቹ ታሪክ እየተጻፈ በየቀኑ ተገድሎ እየተደረገ ይገኛል። ነገር ግን የእናት ነካሽ የሆኑት መዝገሮች ደግሞ በንጹህ ማህበረሰቡ ላይ አያሌ ግፎችን እየፈጸሙ ይገኛሉ። አገዛዙ አንድም በድሮን ሁለትም በከባድ መሳሪያ መድፍ፣ ታንክ፣ ቤም፣ ሞርተርና ዲሽቃ በመጠቀም ፋኖ በሚደርስበት ሽንፈት መወጣጫ በቀል ነጻ እርምጃ በመውሰድ ርካሽ ተግባሩን እየፈጸመ ይገኛል። በጣም የሚገርመው ነገር ደግሞ ይህ ሁሉ ግፍ እና በደል የሚፈጸመው ደግሞ በራሱ ገንዘብ ወይም ከኪሱ በሚያወጣው በሚከፍለው ክፍያ ነው። ይህ ተግባር በዋናነት የሚፈጸመው ደግሞ የክልል የዞንና የወረዳ አመራሮችና የጡት ቆራጩ ስርዓት አስፈጻሚ ባንዳ ወዳደር ሚሊሻ፣ አድማ በተናና ፖሊሶች ናቸው። ዛሬ ለሚዲያችን በደረሰ መረጃ መሰረት ደግሞ በዳንግላ ከተማ ወዳደር አደር ባንዳ ሰብስቤ ታደሰ፣ የገቢዎች ኃላፊ ወዳደር ባንዳ ታምሩ ካሳሁን የመዘጋጃ ምክትልና ሌሎችም የዳንግላ ከተማ ማህበረሰብ የድሮን ተተኳሽ መግዣ ልጆቻችሁን ለሚገሉበት ጥይት መግዣ ልጆቻችሁን ለሚገድሉን የአድማ በተና ሚሊሻና ፖሊስ አበልና ደሞዝ የምንከፍለው ብር በአጠቃላይ በአመታዊ ያልሰራችሁበትን ግብር ክፈሉ በማለት የከተማውን ማህበረሰብ በማሰር ለታሰረበትም ክፍያ እንዲከፍል በማስደረግና ማዋከብና ደ ዘማ በፈጸመ ላይ እንደሚገኙ የውስጥ የመረጃ ምንጮቻችን መረጃውን አድርሰውናል። ይህ በእንዲህ እንዳለም የደገ ማብረቅ ክፍለጦር ከስድስት ከ ወራቶች በላይ የኮማንዶ ስልጣናት ሲወስዱ የነበሩ ልዩ የኮማንዶ አባላቶች በርካታ ሕዝብ በተገኘበት መድረክ አስመረቀ። አማራ ፋኖ ቢራ ኃይል ምስራቅ አማራ ቀጠና ሜንሊክዝ የደገ መብረቅ ክፍለጦር ከ6 ወራቶች በላይ ልዩ የኮማንዶ ስልጣናት ሲሰጣቸው የቆዩ ልዩ ኮማንዶችን አስመረቋል። የተለያዩ ትርኢቶችን ያሳዩ በአማራ ሕዝብ ላይ የሚደርሰውን የዘር ጭፍጨፋ ተመራቂዎቹ በግጥም አዋስተው ለተመልካቾች ሕዝቦች ገልጸዋል። ከዚህ ጋር ተያይዞ ልዩ ኮማንዶዎቹ በአማራ ሕዝብ ፊት ቃለማላም ማለም ፈጽመዋል። ለአማራ ሕዝብ የሁሉና ዘቦች መሆናቸውን ጭምር ተመራቂዎችን ገልጸዋል። በምርቃቱ ፕሮግራም ላይም የፋኖ ከፍተኛ አመራሮች ክብር እንግዶች አማራ ህዝብና የትግሉ ደጋፊዎች የተገኙ ሲሆን ልዩ ኮማንዶዎቹ ያሳዩት ትርኢት ህዝቦችን በደስታና ለካም እንችላለን በሚል ቁጭት አዘል ያስነባት ያስነባ ትርኢት ሆኗል። እውቀትና ጥበብን በተካኑት አሰልጣኞቹ በመቶ አለቃ ሲሳይ መልካሙ፣ በኮማንዶ ጋሻው ቢያርጎ፣ በኮማንዶ ይልቃል አስማራና በርካታ የማሰልጠን ብቃት ያላቸው አሰልጣኞች ሙያቸውና ጥበባቸውን ሙሉ ተጠቅመው ያሰልጠኗቸው የልዩ ኮማንዶ አባላቶች በስነ ምግባርና በራይ ተገብተው የአማራን ህዝብ ሰለቸኝ የደከመኝ ሳይሉ ሌት ተቀን የተጋረጠበትን የህልውና አደጋ ለመመከት ብቁ የነጻነት ፍሬ እንዳፈሩ ተደርገው ታንጸዋል። ተመራቂ ልዩ ኮማንዶዎቹ በእሳት ላንቃ ማል እንዳቦሸማኔ ተምዘገዘጉ የጅ ለጅሳን ጀግጥሚያን የካታ አርት ትሪቶችን በመሳየት ከስድስት ወራቶች በላይ ዋጋ የከፈሉበት ሁኔታቸውን ለህዝባቸው ሲያሳዩ የአማራ ህዝብ ወደ ራልባ ደስታ ከፊታቸው ሞልቶ ይታፈስ ነበር። በዚህ የምርቃት ፕሮግራም ላይ አርበኛ ተመስገን አለባቸው፣ ሻለቃ ሀብቴ ባቡ፣ አርበኛ ጨለፍ ተስፋውና በርካታ አርበኛ ጨለፍ ተስፋውና በርካታ ይፋኖ ከፍተኛ አምራሮች ተገኝተው የምርቃት ስነስርአቱን የከፈቱ ሲሆን ከፍተኛ አምራሮችም ከዚህ በላይ እናሰልጥናን እንደራጃለን፣ ጠላታችን ደምሰን የአማራ ህዝብ ነጻ እንወጣለን። እዚህም ደግሞ ሁሉም አቅሙ የሚፈቅድ አማራ ሁሉ መሰልጠን አለበት። እንደ ህዝብ ሊያጠፋ የመጣን ወራሪ ኃይል እንደ ህዝብ ልንመክተው ይገባል ሲሉ ገልጸዋል። የአካባቢውን ወጣትና ህዝብ ሞራል የሚነሽተው ልዩ የኮማንዶ የምርቃት ፕሮግራም ከምንጊዜውም በላይ አማራ ይ ይችላል የሞራል ተነሳሽነትን ያሳዩበት ንቅናቄም ነበር። ከምርቃት ፕሮግራም በኋላም የአካባቢ ማህበረሰብ የልዩ ኮማንዶ ተማሪዎችን በስታጅቦ ውሮ ሸባያ ያለበት አማራዊ አውድ ሆኗል። በመጨረሻም ባለፉት ሶስት ቀናት የመከላከያ መረጃና ደህንነት አገልግሎትና የብሔራዊ መረጃ ደህንነት አገልግሎት ከፍተኛ ኃላፊዎች ስብሰባ ማድረጋቸውን ምንጮች ገለጹ። የመከላከያ መረጃ ደህንነት አገልግሎትና የብሔራዊ መረጃ ደህንነት አገልግሎት ከፍተኛ ኃላፊዎች ባደረጉት ስብሰባ በርካታ አጀንዳዎች ላይ እንደተወያዩ የገለጹ ሲሆን ሁለቱ ጉዳዮች ላይ ውሳኔ እንዳሳለፉም የወታደራዊ ምንጮች ገልጸዋል። የመጀመሪያውም የተመረዙ ምግቦች ወይም ሬሽኖችን ስርጭት ማድረግ ነው። በመቀጠልም የተመረዙ ሬሽኖች ስርጭት በማድረግ እንዲማረኩና ፋኖ እንዲመገባቸው ምቹ ሁኔታዎችን መፍጠር የሚል ነው። ለዚህም የተመረዙ ምግቦችን ወደ ካምፕና ምሽጎች በማስገባት ፋኖ ላይ ትንኮሳ በማድረግ ፋኖ ጥቃት በሚከፍትበት ወቅ የተመረዙ ሬሽኖችን ካምፖችና ምሽጎች ላይ ጥሎ በመሄድ በፋኖ እጅ እንዲወድቁና ፋኖ እንዲመገባቸው ማድረግ እንደሆነ የመረጃ ምንጮች አክለው ገልጸዋል። እንደ መረጃ ምንጮቻችን ገለጻ እነዚህ የተመረዙ ምግቦች ወይም ሬሽኖች በሚጓጓዝበት ወቅት በፋኖ እንዲማረኩ ማድረግና በፋኖ እጅ እንዲገቡና ለመግብነት እንዲውላቸው ምቹ ሁኔታዎችን መፍጠር የሚል ነው። እነዚህ የተመረዙ ምግቦች በዚህ ወር መጨረሻ ድረስ ወደ አማራ ክልል እንዲገቡና ስርጭት እንዲደረግ ውሳኔ መተላለፉን የውስጥ ምንጮች ገልጸዋል። ሁለተኛው ውሳኔ የተሰጠበት ጉዳይ አነስተኛ የሆኑ አጥፍቶ ጠፊ ድሮኖች ወደ ስምሪት ማስገባት ላይ ውሳኔ አሳልፈዋል። በዚህም ወደ ሰባት መቶ ገደማ የሚጠጉ ወደ አማራ ክልል የገቡ አጥፍቶ ጠፊ ስምሪት እንዲያደርጉ መግባባት መድረሳቸውን ወታደራዊ ምንጮቹ ገልጸዋል። ወሎ የገቡት 160 አጥፍቶ ጠፊ ድሮኖች በአስቸኳይ ወደ ስራ እንዲገቡና ሙከራ እንዲደረግባቸው፣ ውጤታማነታቸው ሪፖርት እንዲደረግ መመሪያ ማወረዳቸው ምንጮቹ ገልጸዋል። መሳሪያዎቹ በምድርና በሰማይ ተጠቅሞ የፋኖ እንግስጋሴ ባለመግታቱ በምርዝና በአጥፍቶ ጠፊ ድሮኖች ተጠቅሞ ፋኖ ላይ ጉዳት አደርሳለሁ ብሎ እየተንቀሳቀሰ በመሆኑ መረጃዎቹ በፍጥነት እንዲሰራጩና ፋኖ አስፈላጊውን ጥንቃቄ እንዲያድርግ ሲሉ የወታደራዊ ምንጮቹ ገልጸዋል። ሚዲያችን ያናገሩ አንድ ድሮን ባለሙያም በበኩላቸው እንዲሲሉ መረጃቸውን አጋርተዋል። እነዚህ አጥፍቶ ጠፊ ድሮኖች በአነስተኛ ዋጋ ገበያ ላይ የሚገኙ በመሆናቸው አገዛዙ በስፋት ሊጠቀምባቸው ይችላል ያሉ ሲሆን ፋኖም በቀላሉ መጥቶ መጣል የሚችላቸው የድሮን አይነቶች ናቸው ብለዋል። ባለሙያ አክለውም እነዚህ ድሮኖች ዝቅ ብለው ስለሚመሩ ድምጻቸውን በመስማትና ዝግጁ ሆነው በመጠበቅ ፋኖ እጅ ላይ ባለ መሳሪያ ዲሽቃ፣ ስናይፐር አሊያም በክላች ተመትተው ሊከሰከሱና ሊፈነዱ ስለሚችሉ ፋኖ ሰማዩን በመከታትና በመጠበቅ ድሮኖቹን ኢላማቸው እንዳይመቱ ጥቃት መፈጸም እንደሚችል ገልጸዋል። ፋኖ በነጻነት በሚንቀሳቀስባቸው ቀጠናዎች ፋኖ መጥቶ ለመጣል ዝግጁ ባልሆነበት ሁኔታ እነዚህ ድሮኖች በመላክ ጥቃት ሊፈጽም ስለሚችል በማንኛውም ሁኔታ ሰማዩን አስበው ጥቃት መፈጸም የሚችሉ የሰማያዊ አርድዮችን መመደብ እንዳለበት ገልጸዋል። ሌላው እነዚህ ድሮኖች ለመጣል የሚያስችል ጸረ ድሮን መሳሪያዎች ከ4000 ዶላር በታች ገበያ ላይ ስለሚገኙ በውጭ የሚገኙ የፋኖ ትግል ደጋፊዎች እነዚህን መሳሪያዎች ለፋኖ ቢያደርሱ ፋኖ እነዚህን ጸረ ድሮን መሳሪያዎች በመጠቀም በ3 እና በ4 ኪሎ ሜትር ርቀት ያገዛዙን አጥፍቶ ጠፊ ድሮኖች ቀድሞ መከላከል ማድረግ እንደሚችልም ባለሙያው ገልጸዋል። የተከበራችሁ እና የተወደዳችሁ የቻናላችን ቤተሰቦች ተከታታችሁን የቆያችሁ መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እና ዜናዎች እስከምንገናኝ ድረስ መልካም ሁሉ ተመኝላችሁ በሰላም ዋሉ።